እርሷ አስጨንቀሽ ጊዜዎች ደርሱ ይነገርሻል። እንዴ ያስጨንቀ እኔ ማክ ነበር አይደል? ግን እኔ ሐሴትና ሰላም ንግግር ላይ ነበረው። ሐሴት የዲኤንኤ ምርመራ ልናደርግ ነው። ታዲያ የትኛዋ ብትሆን እህትሽ ትመርጫለሽ የሚል ጥያቄም ጠይቃ ነበር ለሰላም። ሰላም እኔ ማንኛቸውም ሆኖ እኔ እህታችሁን ለመቀበል ዝግጁ ነኝ። አንቺም ሆንሽ እሷና እህታችሁ አድርጌ ለመቀበል ዝግጁ ነኝ። ምንም ችግር የለም እያለች እንድታሳርፋት እያደረገች ነው። እርክብ ግን ምንም ደስተኛ አልነበረችም በመልሷ። እኔ ናቶችኝም ማለት ነው እንዴ እኔ እኮ በጣም ነው የምወድሽ፣ እያለች እርግብም ለሰላም ፍቅሯን ትገልጽላታለች። ሀናም አመሰግናለው፣ ወይም ደግሞ እኔ ምወድሻለው ከማለት ይልቅ ምንድን ነበር የመለሰችላት? ሀናም እኮ በጣም ምትወደኝ አለቻት። ከኔና ከሷ ማንን ትመርጫለች ብላ ስጠይቃት ምን ሀና ምን መርጠ አለቻት። እርግብም በምርጫ በጣም ተናዳ ለምን የሚጠይቅ ምጠይቃን ነበር ምርጫሽን አሳውቅኝ አለች እንጂ ምክንያት ምክንያት ንገሪኝ አላልሽም አለች እና ዘጋችበት በቃ አሁን ልተኛ ነው ስትላትም ታዲያ ውጭ ልንያሽ ነው ማለትም አወራቻት እርግብም እንግዲህ ማድረግ ከፈለግሽም ነው ፈቃድሽ ይሆን ብላ ሰላም ፈቀደችላት ነገር ግን ተቆጥታ ነበር የወጣችው ከመኝታ ከላሷ በሌላ በኩል የሰላም እናትና ወንድሟ ይቅርታ ይጠይቃታል እንዲሁም ደግሞ የዲኤን የምርመራውን ለኔና ለእህቴ ስትይ ነው ማድረግ የፈለግሽው እንጂ አላመንሽበትም አንቺ እያለ እያወራት ነው ሀና ሰሞኑን በጣም ውሸት እያበዛሽ ነው፣ እያዋሸሽ ነው። ምንም ነገሩ አላማረኝም። ይህ ነገር ደግሞ የሆነው እኔ ፊት ስለሰጧት ነው። እንደዚህ መሆን የለበትም፣ እያለች እናቱም እየመከረችው ነው። ሀና እኮ ያለ ወጥሯ እንደዚህ አትሆንም። ዛሬ ደግሞ ደፋር አይደለችም፣ እያለ ይመክራታል እናቱን። ለማንኛውም ይቅርታ ለጠይቀን የመጣ ወይስ ደግሞ ስለ ሀና ለተከራከረኝ ነው ስትለው፣ አይ ይቅርታ ለጠይቀሽ ነው የመጣው ብሏትም ይቅርታ ብሏታል።

ያለ ሁል ጊዜዋ ደግሞ ነጠላዋን ለብሳ ስራ ከመሄድ በፊት ቤተክርስቲያን መሄድ አለብኝ ብላ የወሰነችው ውሳኔ ትንሽ ግራስ ብሏታል። ይሃና አባትም እንደምንም አሳምነው ወደ ቤተክርስቲያን አብረው እንድትሄድ አድርጓታል። ከአባትሽ የሚበልጠ ነገር በዚህ ሌሊት ቤተክርስቲያን የሚያስገድሽ ምንድን ነው ብሏታል። እሽም ብላ ወሰደችው። ወይዘሮ ሜላትና ባዩሽም ባዩሽ መታ ነበር። ወደ ቤቷ በረንኳኳች እና ማን ነው እና አለች። ከፈተችላት ሄዳም ደግሞ ልጆቹ የሉም እንዲህ አንጭ አለቻት። የዛሬ ልጆቹ ወጣቱ ይነሳሉ ብለች ነው አለቻት። ምን ሆነች ነው ሚሉ ፊትሽ እኮ ወደን አይደለም ብላም ጠየቀቻት። ተንኮለኛዋ ባዩሽም ነገሩን አውቃ እንዳላወቀች ጠየቀች። ዋከሽ ይቸው ሀና የምትባለ እኮ በየጤና መሰቃቀለችው እየጠበጠችው እያለች ነው። ደግሞ ሀና ማናትም እያለች ነው። ምንም አይነት እንዳላወቀ ሰው ሆና ሀና ማለት የቤት ሰራተኛ አይናት። አሁን ሰሞኑን የተፈጠረ ነገር አለ እሱም ደርሳ እኔ ልጅሽ ነኝ ትክክለኛ ልጅሽ ነኝ አለችኝ እርግብ ልጅ አይደለችም እያለች እያወዛገበችኝ ነው ብላ ነገረቻት ወይዘሮ ባየሽም ፈገግ እያለች በልቧ በአፏ ደግሞ ኮስተር እያለች አንዳንድ ነገሮችን ስትናገር ነበር ደግሞ ምን አይነት ነገር ነው አቀበልሻት ምናምንም እያለች አልነበር እና እሱን ለእኔ ተዋይዞች ደግሞ የዘንድሮ ግድማ መስከረም ምናምን እያለች ተርታለች ብቻ ሀናን እንዴት አድርጋ እንደምታስወጣት እያቀደች ይመስላል። ወይዘሮ ባዩሽም ሀናን ስለጠላቻት በጣም ደስ ብሏት ነበረ። እናትና ልጅ በስተ መጨረሻም ጠላት ሊሆኑ ነው መሰል። አክስትም የልብ ልቧ እየደረሰ ነው። ወይዘሮ ሜላትም ከልጇ ጋር ክርክር ገጥማለች። ልጅ አትሆንም በጭራሽ። እኔ እኮ ልብ ያውቆታል ሀና ልጅ እንዳልሆነች ይኸው፣ አሁን ራሷ ያመጣችው ምርመራውን ፈርታ ነው እያለችው ነበር ማየት እንጂ የሆነ ነገር ግጥማት ሊሆን ይችላል ሰው ናት እያለ ለማረጋጋት ቢሞክርም እሷ ግን በጣም ድርቅ ብላ ልጅ አይደለችም እያለች ነበር። ስልክ ደውላ አልመጣም ብላኛለች ብሎም ነገራት። እንደዛ ሲላትማ ይበልጥ ነበር የተናደደችው። እንደምንም ማረጋግጣት ወጣ። ሀናም ከአባቱ ሀገር ወደ ሐኪም ቤት ነች። ሐኪም ቤት ቁጭ ብላ ቴክስት አርጋለት ነበር እና ለሰላም ወንድም ኖላሚ ተመልሶ ስልኩ ስልኳን ያል ማንም የደውለው አንሾ እያላት ነው እረ ምንም አይደል፣ ዝም ብሎ ችግር የለውም አባዬ ያርፍ በል እያለችው፣ እሱ ግን ማረፍ አልፈለገም። የልጁ ሁኔታ አሳስቦታል። ማነው ብሎም አፈጠጣት። ከስራ ቦታ ነው የተደወለው አሁን እንድጠራ ልጣራ እንዲያባዬ ከዚህ እያለችውም ነበር። እሺ በቃ እንሽዋለና ስልክ እንድትደውል ታደርጋለች። አናም ለሐሴ ከደወለና ማለቴ ምናሴ ነው ማንንም ይባል ምላሴ፣ አህ ስሙ ጠፋብኝ በትክክል አልተከታተልኳቸውም። እሺ ይቅር ባሉኝ፣ ለሱ ደውለ ማለት ነው። እባክህን አባቴ ብቻው እንዳይወን ብዬ ነው፣ ቤት ቁጭ አድርገው ከሚሄድ እናለት ትለዋለች። እሺ ብሎም ስልኩን ይዘጋዋል። ወይዘሮ ሜላት እና ባዮችም ባዮሽን እያወሩ ነው። አሁንም ቁጭ ብለው ቡና እኮ ውስኪ የሆነ ነው ይላሉ። ቡና እየጠጡ ሰላም ናት ያፈላችሁ እና ሀና በደንብ ነው ያስተማረቻት እያለቻትም ነበር። እኔም ልጅ ሰራተኛሽ ግን የት ናት ብላ ጠይቀቻት። ይኸው ልሽ ጉዴን አላየሽ፣ ምርመራውን ፈርታ ነው መሰለኝ ቀረች፣ ምርመራ አለ ሲባል እያለቻትም ነበር ወይዘሮ ባዮሽም ነገሩን እያቀጣጠለችው ነው። ሮ ኤልሳ እና ባዮሽም ቁጭ ብለው ቡናቸውን እየጠጡ ነው። ባዮሽም ነገሩን እያጣጠለች እና ሞቅ ሞቅ ያደረገችው ነው። ሀና እንድጠላት የልቃውን ጥሪያት እና ቡናን ትርገምኝማ ሰላም እያለቻት ወይዘሮም ጠራችና ልጇን ቡና እንድታመጣ እያረገቻት ነው። ከዛ ቀደም ብሎ ግን እርግብ ወደ ኬች ሄዳ ነበር። ሰላም ምግብ እየሰራሽ ነው? ምን እየሰራሽ ነው አለቻት። ምግብ ስትላትም ላግዝሽ ትላታለች ግድ ለምታ ታይሆን የሰራዋለው፣ ስትላትም ነበር። ነገር ግን እርግብ ማገዝ ፈለገች እና ሄዳ ቢለዋን አነሳችው። እኔም ለይ ሰላምዬ፣ ማታ ያወራሽኝ ነገር እውነት ነው ወይስ ቀልድ ነው ብላም ጠየቀቻት። ምን ነበር? እስኪ አስታውሽኝ አለቻት። እንዴ እየቀለድሽ ነው ማለት ነው? እንደዛ ከሆነማ ማታ ከኔና ከሀና ማንን ተወጃለሽ ብዬ ጠይቄሽ ነበር አለቻት። አሃ ይሄ ነው እንዴት? እኔ ሀናን ነው ካንቺ ይልቅ እሷ ትቀርበኛለች። ሀናን ለረጅም ጊዜ ነው የማውቃት ስትላት እርግብም በጣም ትናደዳለች። እንዴ የመረሽ ነው አለቻት እኔ እኮ እህትሽ ነኝ ያው መወለድ ቋንቋ ነው ብላታለች ቆይሻውን ለምሳሌ ደም ስለሰጠች ነው እንዴ እንደዚህ የምታቀብጧትም ብላለች አይ ደም ስለሰጠች አይደለም ቢገባሽማ ከልብ ነው ፍቅሩ የሚል ምላሽ ነው የመለሰች ሰላም ያቺ አክስተ ተብያዋም ነገሩን ወዲና ወዲ እያደረገችው ነው እህቷም እንግዲህ ሞኟ አላወቀችም ያክስቷን ወጥመድ ወይዘሮ ባዮሽም ሄዳ የሰላምን ወንድም ጠይቀው ነበር። እዚህ የምታረው እንዲ ብላ ጠይቀችው። እሱማ አዋላት ሳሎን ነበር ማራው እያለም ነበረ። ወይኔ ምስጊን እያለች አዛ ይመስላል እየቀረበችው ነው። ሰላምም ከአባቷ ጋር እያወራሽ ነው። ሀና አክስትየውም ወደ ኪችን ከመጣሽ በኋላ እርግብን ታገኛታለች። ይልቅ ትኩረትሽን ከገንዘብና ገንዘብ ላይ አድርጌ ወደዛና ወደዛ ትመልከች ስርዓት ይኖርሽ አላማ ይኖርሽ እያለች እየመከረች ነው። አክስቴ፣ ባክሽ ለሃና ያላቸውን ቦታ በታውቂ ኑሮ እንደዚህ ነገር አታስብም እያለቻት ነው። አትፍሪ ምናምን እያለች እንግዲህ ጎበዝና ደፋር እንድትሆን እያደረገች ነው። እርግብ ምንም ብትፈራም ጠንካራ እንድትሆን እየመከረች ነው። ሀናን ደግሞ ከዚህ ቤት ነው ንቅል አድርገን እናስወጣት እያሉ ነው። እስኪ እናያለን ማን እንደሚያስወጣ ሀናናት ቀድማ የምትወጣው ወይስ ደግሞ አክስቴ ተብዬዋ። ጉድሽ እንዳይጋለጥን ነው የምትፈራው። እንግዲህ ወይዘሮ ባዩሽ ሀናም ወደ እነ ሰላም ቤት መጣ ነበረ። ሀና ሰላም ስታያት ሰላም አለቻት እና ስለተፈጠረው ነገርም ማስረዳቻት ከአባቴ ጋርም ተጣላው ብላ እያወራቻት እያለ ስምንተኛው ሽ ደርሷል ማለት ነው ብላ ቀለደችባት። እንዴት አንቺና አባት ችግሮች ስትታዩ የምትጣሉ አይመስልም ማለቻት። ብዙም ተጫወተዋል። ከወሩም በኋላ ወደ አባቷ ልመለስ ስለወጣ ነበረ። መንገድ ላይም የሰላም ወንድም ጋር ይገናኛሉ። እኔ አንተ ስላላመንከኝ በጣም ነው ያዘንጎት ያው እናቴን ኮ ታውቂያታለሽ ከዛ አንጻር ነው ብሎ ሊያማከራት ይፈልጋል። እኔ አንተ አመንከኝ አላመንከኝ ሰውን ችግሩ አሁን የሚያሳስበኝ የአባቴ ጉዳይ ነው። እንዴት ነው ትክክለኛ ቤተሰቦችን አግኝቻለሁ የሚለው ብላ ጠየቀችው። ለአባትሽማ መናገር የለብሽም እያላት ነው እርግጥ ነው ሳታረጋገጥ መናገር የለባትም፣ ግን እንዴት ነው የምነግረው የሚለው አሳስባታል። በዛ ላይ ማታ ምንድን ያስጨነቀሽ እያለ ሲጠይቀኝ ነበር እና እኔ ደግሞ ይህን ነገር መናገር አልቻልኩም እያለችው ነው። ምናለስ መላሴ እና አባቷን ሐኪም ቤት ነው እያወሩ በጣም እንግዲህ የታመሙ ይመስላል። ዛሬ እንደዚህ ጎረድ ጎረድ አድርገን አቅርበነዋል። እንግዲህ ለጥራቱ ይቅርታን ጠይቃለን። ሰላም ጤና ስጥልኝ ጤና ቤተሰቦች። ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ በመለከት ተቀላቀሉ እላለሁ። እንግዲህ እይታ ምናምን የለውም እኔም ቫይራል ወይም ደግሞ እንግዲህ አክቲቭ እንዲሆን በማለት ዝም ብዬ እንደዚህ ለፍለፍ እየለቀቁን ነው እና ቤተሰብ ስለምታበረክቱኝ እንዲሁም ደግሞ ድጋፋችሁን ስለምትሰጡኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።